ቦች ዛሬ ቀን ደግሞ ይህንን የሚያምር ቤት እንግዲህ በጣም በጣም በጣም ትወዱታላችሁ። ቆንጆ የሆነ መኖሪያ ቤት ኤል ሼፕ ነው። ቤተሰቦቼ እንግዲህ አሰርቸው ነበር፣ ግን ዛሬ እንግዲህ ለገበያ እያወጣሁት ነው። ከወደዳችሁ በተለይ ደግሞ ለመግዛት ሀሳብ ያላችሁ ሁሉ ነገር ያለቀለት እቃችሁ ይዛችሁ ብቻ መግባት ነው። እንግዲህ ቤተሰቦች ይህንን ቤት ስትገዙ እቃ ብቻ ነው የሚያስፈልገው። እቃ ብቻ ይዛችሁ ነው የምትገቡ። እስከ እነ እቃችን አይደለም የምንሸጠው፣ ከእቃ ውጭ ብቻ ነው እንጂ የሚሸጠው። ሌላው ነገር ኮርኒስ ብትሉ መብራት ብትሉ ሁሉ ነገር ሻዋር፣ ሽንት ቤት ሁሉ ሁሉ ነገር የተሟላ በጣም የሚያምር ቤት ገብታችሁ በቃ እርፍ የምትሉበት ቤት ላሳያችሁ ነው ቤተሰቦቼ። በተለይ ደግሞ በስደት ዓለም ላይ ሁናችሁ እንዴት አይነት ቤት ላሰራ ብላችሁ ለምትጨነቁ እህቶቼ፣ ወንድሞቼ እስኪ ይህንን ቤት ላሳያችሁና አጋጣሚ ደግሞ ፊኒሽንጉ ምን እንደሚመስል ግቢያው ጥሩ የውላችሁ። እንግዲህ የመግቢያው በሩ ምናምን እንደሚታዩት ነው ቤተሰቦቼ፣ እኔ በጣም ወድጃው አለው። ቀለሙ ብትሉ በቃ የሆነ የተረጋጋ እርፍ ያለ ቤት ነው እና እንግዲህ ከውጭ የምታዩቸው ደግሞ ለአትክልት የሚሆኑ ናቸው። አትክልት ስላልተተከለበት ነው እንጂ ቢተከልበት ለግቢ ውበት በስማአምታዊ ነው የምላቸው። በጣም ነበር የሚያምረው። ስላልተተከለ ብቻ ነው አሁን እንደዚህ የምታዩት እና ብቻ ቤተሰቦቼ እንግዲህ እዚህ ቤት መግባት የምትፈልጉ አገራችሁ መግባት አስባችሁ ቤቴ መች ተሰራ ብላችሁ ለምታስቡ እስኪ ይህንን ቤት ሀሳባችሁ ሊያስቀይራችሁ ይችላል። ብር ካላችሁ ይህንን ቤት ገዝታችሁ እንግዲህ መግባት ነው። እንግዲህ ቤተሰቦቼ እኔ በጣም በጣም የወደድኩት ቤት ነው። እንግዲህ ሁላችሁም እንኳን ደሳለሽ ትሉኝ ይሆናል። ግን እንደ አጋጣሚ ሆኖ ደግሞ ሊሸጥ ነው ቤተሰቦቼ እንግዲህ እና የግቢው ደግሞ መግቢያው ማለት ነው። ይሄንን በሩ ጥቁር መሆኑ እ በጣም ወድጀዋለሁ። አላቅም፣ የሆነ ዝም ያለ ከለር ስለሆነ በጣም ነው ደስ የሚለው። መኪና ካላችሁ መኪና መግቢያ ነው ቤተሰቦች፣ ባጃጅ ካላችሁ ለባጃጅ ይሆናል። ለማንኛውም እየቀለድክ ነው። እሺ፣ ኮሜንት ስር ግን ማለት ነው አስተያየታችሁ በጣም እፈልጋለሁ። እንደዚህ እንደዚህ ብቻ የምትፈልጉት አይነት ነገር የፈለጋችሁን ጥያቄ ማስቀመጥ ትችላላችሁ። ቤት መግዛት የምትፈልጉ ካላችሁ ባዶ ቦታ መግዛት የምትፈልጉ ብቻ የምትፈልጉት ነገር ካለ ኮሜንት ስራ ሳውቁኝ በቴሌግራም ቻናል የደውሉልኝ እንግዲህ እናወራለን ማለት ነው። ቤተሰቦቼ ይህንን የምታዩት እንግዲህ የሳሎናችን ፍሬንች ዶር ነው ቤተሰቦቼ። ሳሎኑ ሰፊ ነው፣ ስድስት በአምስት ነው። እንደ እኔ ከሆናችሁ ማለት ነው እኔ ሳሎን ሰፊ ነው የምወደው እቃ ማብዛት ደግሞ አልወድም ማለት ልጆች እየወለዳችሁ ሳሎን ላይ እቃ የምታበዙ ከሆነ ልጆቹ ነው ሰላም የምትሰጧቸውና እንግዲህ እኔ በጣም ወድጃ ዋለው ቤተሰቦቼ ይሄኛው ደግሞ ያው ሳሎን እንመለሳለን በደንብ አሳያችኋለሁ ቤተሰቦቼ ይህንን ሻወርና ሽንት ቤት የግቢው ነውና የውጩ ለተከራይ የሚሆን ሁለት ክላስ ስላለ ለእነሱ ነው ይህንን ሻወርና ሽንት ቤት የምታየት ቤተሰቦች ይችኛው ደግሞ እጅ መታጠቢያ ከውጭ ወጣ ብላችሁ ነገርኳችሁ ምንም ያልተሟላ ነገር የለውም ሁሉ ነገር ሙሉ ነው እንግዲህ እንደምታዩት ማለት ነው ያውላችሁ ሻወር ሽንት ቤት አንድ ላይ ነው፣ የውጭ ነው እንግዲህ ሰፋ ያለ ነው። ምንም አይነት ሽታ ባይዞ፣ ሽንት ቤትና ሻወር ሰፋ ሲል ሽታ አይኖረውም። ዋናው እንኳን በንጽህና መያዝ ነው። እና ግን ሰፋ ሲል ደግሞ ጥሩ ነው። ንፋስ ይገባል ይወጣል፣ ደስ ይላል ማለት ነው። እና ይህንን የምታዩት ግድግዳው ሰራሚክ ነው። እንግዲህ ሰራሚክ ግድግዳ የሚመረጠው ብዙ ጊዜ እንግዲህ ሁሌ ቀቡኝ ቀለም ምናምን አይጠይቃችሁም ሁን ጊዜ በቃ ማጽዳት ሲቆሽባችሁ አቧራ ሲኖር ምናምን አንዳንድ ነገር ሲነካ ማጽዳት ብቻ ነው የሚጠበቅባችሁ ማለት ነው። እዚህ ጋ ሁለት ክላስ አለ ቤተሰቦቼ። እኔ ባይዘወይ እንደኔ እኔ ሀሳብ ማከራየት አልወድም። ባይዘወይ ለልጆቼ ነው የሚሆነው፣ ገብታቸዋለ ልጆቻችሁ እንደፈለጉ በቃ አከራይም ስትሆኑ ተከራይም ስትሆን መቼ ሰቀቀን ነው አይደል? ብሩ ትንሽ ነው ስታከራዩ እኮ ያን ያህል አይደለም እና ብቻ ለአንዳንድ ሰው ብሩ ያመዝንብኛል የሚል አለ። ለእኔ ግን ይቅርታ አድርጉልኝ ማከራየት ብዙም መወድ ሰው አይደለሁም። ነፃነቴ በጣም መወድ ሰው ነኝ ቤተሰቦቼ። ይሄንን የምታዩት እንግዲህ ኮርኒስ፣ የውጭ ኮርኒስ ነው የምታዩት። መብራቶቹ የሁላችሁ ማታ ቢሆን በደንብ ይታይ ነበር፣ መብራቱ በርቶ ምናምን በደንብ ታዩት ነበር ቤተሰቦቼ። የውጩ ይሄንን ይመስላል። እንግዲህ መቶ ሰባ አምስት ካሬ ላይ ነው ያረፈው ይሄንን ቤት የምታዩት ውስጥ ላይ ገና ሳሎን አለ ምኝታ ቤት አለ ሻወርና ሽንት ቤት አለ። አሳያችኋለሁ። ተረጋጉ ቤተሰቦቼ። እንግዲህ እንዴት አይነት ምን አይነት ዲዛይን ላሰራ ምናም ብላችሁ ለምትጨነቁ እና መግዛት ለምትፈልጉ ነው ይህንን ቤት ማሳያችሁ ዛሬ። ከውጭ እንዳያችሁት ደግሞ እጅ መታጠቢያ ያለው ይችኛው፣ ደግሞ አስፓልት ማለቴ መንገድ ዳር ስለሆነ ቤቱ ይችኛው ለሱቅ ናት። ፀጉር ቤት ልታደርጉት ትችላላችሁ፣ ወይ ሱቅ የምትፈልጉት አይነት እቃ መሸጥ ትችላላችሁ። እዚህ ጋር ይህንን ይመስላል። እችኛ ደግሞ ክችናችን ናት ቤተሰቦቼ። ክችን ካብኔት አልተገጠመም፣ አምጥታችሁ እዚህ ጋር መግጠም ነው ቤተሰቦቼ። ክችን ካብኔቱም ሰፋ ያለ ነው እንደምታዩት፣ ረጅም ነው። ጠበብ ትላለች እንጂ ረጅም ናት እና እዚህ ጋር ደግሞ ክችን ካብኔት እዚህ ጋር ደግሞ በጣም የወደድኩት ነገር ምን መሰላችሁ ቤተሰቦቼ ላውንደሪ ማስቀመጫ ለብቻው ማለት ነው ከቤት ውጭ ሲሆን ላውንደሪ ባይ ዘ ወይ ውጭ ላይ ሲሆን ቤታችሁ ንጹህ ነው የሚሆነው በቃ አይቆሽሽም ብዙ ጊዜ አሁን ከሙልጌታ ቤት የእህቱ ቤት ማለት ነው ከቤት እያወጣ እያስገባ ነው ብዙ ጊዜና በጣም ነው የምትቸገረው እዚህ ችግ አስቀምጣችሁ ግን ውሃው ምናምን እዛው መድፍ ያለው ምንም አያስቸግርም ማለት ነው እዚህ ጋር እንግዲህ እንደምታዩት ስፋትን እያሳየዋችሁ ነው ቤተሰቦቼ፣ ፍሬንች ዶር ይሄን ያህል ነው ማለት ሰፋ፣ ሰፊ መሆኑ ፍሬንች ዶሩ ያው ያስታውቃል አይደለም። እንደዚህ አይነት ፍሬንች ዶር ደግሞ ቆንጆ የሆነ መጋረጃ አድርጋችሁ ብቻ። እችኛዋ ደግሞ የመኝታ ቤት መዝጊያ ነው ቤተሰቦቼ። እኔ በጣም ነው የምወደው እንደዚህ አይነት መዝጊያ። በጣም ነው ደስ የሚለው ይሆናል አይደል? በቃ የተረጋጋ ነገር ሻይን ደግሞ ያደርጋል። ባይዘይ እናንተ ካሜራ ላይ ላታየ ትችላላችሁ እንጂ በጣም የሚያምር ከለር ነው ቤተሰቦቼ። ኮርኒሱም አሳያችኋለሁ። የሳሎኑ ኮርኒስ እንግዲህ ሳሎኑ እንደነገርኳችሁ ስድስት በአምስት ነው፣ ሰፊ ነው። የፈለጋችሁትን እቃ ማስቀመጥ ትችላላችሁ። እንደኔ ከሆናችሁ ደግሞ ልጆቻችሁ እንደፈለጉት በርቆ የሚያድጉበት በቃ እችኛዋ ደግሞ አምፑሎቹ ግድግዳ ላይ አራት አለ። ልክ አሁን እንዳያችሁት እንደነዚህ ማለት ነው። ከፊትና ከኋላ ሁለት ሁለት አራት አለ። እንደገና ኮርኒሱ ማርያምን፣ ኮርኒሱ ነው እኔ በጣም የወደድኩት ማለት ነው። ታይታላችሁ ቤተሰቦቼ፣ የኮርኒሱ ዲዛይን፣ ቀለም አመራረጡ በጣም ነው የወደድኩት ቤተሰቦች። አያችሁት አይደለ? ዲም ላይት አለው እንደገና። መሀል ላይ ያለችው ላይት ለቤቱ ትልቅ ውበት ሰጥቶታል በተለይ በማታ ቀርጸ ነው ቢሆን ይህንን ቪዲዮ እንዴት እንደሚያምር እውነት፣ ኮርኒሱ ነው በጣም በጣም ነው የወደድኩት፣ ማርያምን በጣም ነው የወደድኩት ቤተሰቦቼ። ማለት ቀለም ስንመርጥ እንደዚህ የኮርኒስ በቃ በጣም ያልተጋነነ ሲሆን በጣም ደስ ይላል አይደል? እንደምታይን እንግዲህ ቤተሰቦቼ ቁጭ ብያለሁ ትንሽ ደክሞኝ ስለነበር እንደገና ምኝታ ቤት አሳያችኋለሁ አሳያችኋለው ቤተሰቦቼ፣ ከኔ ጋር ሁኑ እስከ መጨረሻ ድረስ። እንደገና መሸጫ ዋጋውም ነግራችኋለሁ ቤተሰቦቼ፣ እስከ መጨረሻ ድረስ ታግሶ ለቆየ መቼስ። በተለይ መግዛት የሚፈልግ ሰው ታግሶ ተረጋግቶ ቁጭ ብሎ ነው የሚያየው አይደለ። ብዙ ጊዜ ደግሞ ቤተሰቦቼ፣ ፊኒሽንግ እቃ መምረጥ በጣም ትቸገራላችሁ ይመስለኛል። ቤት ካለቀ በኋላ ማለት ኮርኒስ አለ በር አለ መስኮት ምናምን፣ ይሄንን እንደዚህ እንደዚህ አይነት ነገሮች አምፖል ኤሌክትሪክ መግጠም ምናምን፣ እነዚህ ነው ደግሞ ብር በጣም የሚበላውና እንደገና ደግሞ ዲዛይን መምረጥ እንደገና ሰራሚክ፣ የመሬቱ ሰራሚክ ምን አይነት ይሁን ምናምን አይውላቸው የሚንታ ቤቱ ሰራሚክ ይህንን ይመስላል። እኔ በጣም ነው የወደድኩት፣ ባይዘው እኔ ነጭ ከለር ብዙም አልወድም። የሳሎኑ ነጭ ነው፣ አሳያችኋለሁ ይሄኛው ከለር ግን እንዴት እንደሚያምር እዚህ ጋር የምታዩት ደግሞ እንግዲህ ሻወርና ሽንት ቤት የሚኝታ ቤታችን የግል የራሳችን ነው። እንደምታዩት መዝጊያው አንድ አይነት ነው። የሻወር የሽንት ቤቱና የሚኝታ ቤታችን መግቢያ እንግዲህ ይህንን ይመስላል። እንደምታዩት ቤተሰቦቼ፣ ቤቱ ውስጥ ተከራይቶ ስለሆነ ነው በደንብ እያሳየኋቸው ያልሆነው፣ ምክንያቱም የሰው እቃ ምናምን ብዙ ማሳየት ስላልፈለግኩ ነው። ቤተሰቦቼ የሚኝታ ቤታችን ኮኒች ደግሞ ይችን ትመስላለች። እንግዲህ በእኔ ምርጫ በጣም ወድቸዋለሁ ቤተሰቦቼ እናንተ ደግሞ መቼስ አስተያየት መስጠታችሁ አይቀርም። አብዛሃኞቻችሁ እንግዲህ ስደት ላይ ስትሆኑ ቤት ነው የሚያስጨንቃቸው አይደለም? ምን አይነት ቤት ልስራ፣ ምን አይነት ነው ያለው አሁን ላይ ምናምን፣ ይህንን ይህንን ብዙ ጊዜ ያስጨንቃቸዋል አይደለም? እንግዲህ ይህንን ቤት አሁን በቅርቡ የተሰራ ቤት ነው ቤተሰቦቼ እንግዲህ። መግዛት የምትፈልጉ ካላችሁ መሸጫ ዋጋው ነው እየነገርኳችሁ ያለሁት ቤተሰቦቼ፣ አስራ ሁለት ሚሊዮን ብር ነው እንግዲህ በ175 ካሬ ያረፈ ነው። ከዛ በኋላ ደግሞ በቴሌግራም ቻናል የደውላችሁ ማውራት እንችላለን ቤተሰቦቼ። ለማንኛውም ይሄ ቤት ኔ ነው ያልኳችሁ ከመጀመሪያው እስከ መጨረሻ ድረስ እንድታዳምጡ ነው። የእኔ ቤት አይደለም የሚሸጥ ቤት ነው እንግዲህ ቤተሰቦቼ። ካሁን በኋላ እንደዚህ አይነት ቤቶች በስፋት አሳያችኋለሁ ቤተሰቦቼ። ይህንን እንግዲህ እንግዲህ አለማጣ ላይ ካሉ ቤቶች አሁን አሁን አሁን ካሉት እንግዲህ የተሻለ ቤት ነው ተብዬ ነው ያሳዩኝ። ቀጣይም ቆንጆ ቆንጆ ቤቶች ያሳያችኋለሁ ቤተሰቦቼ። በእኔ እንደማታፍሩ እንደምትከብሩብኝ ተስፋ አደርጋለሁ ውድ ቤተሰቦቼ። እናንተ በእኔ መጥታችሁ የምትገዙ እኔን አምናችሁ የምትመጡ ቤተሰቦቼ እኔ እህታችሁም እንደምጠቀም በዚሁ ልነግራችሁ እችላለሁ። ቤቱ የሚሸጠው እንግዲህ አስራ ሁለት ሚሊዮን ብር ነው ቤተሰቦቼ። ያው ሁሉ ሁሉ ነገር ያለቀለት ነው። እቃችሁን ብቻ ይዛችሁ ነው የምትገቡት። ግቢው ውጭ ላይ እንግዲህ ይሄንን ይመስላል። አድራሻ ደግሞ አላማጣ ሸባ ኮሌጅ የድሮ የነበረው አሁን ፊደል አካዳሚ ከሚባለው ትንሽ ዝቅ ብላችሁ ነው እና እዛው ነው እንግዲህ በጣም ሴንተር ቦታ ነው ለባጃጅ ለሁሉም ነገር በጣም የሚመች ቦታ ነው እና ተወድታላችሁ። ቤተሰቦች ያለማጣ ልጆች ከሆናችሁ እንግዲህ ሼር በማድረግ ለጓደኞቻችሁ እንዲዳረስ አድርጉልኝ። ለሚገዛ ሰው ማለት እንዲደርስ ማለት ነው እና እስከ መጨረሻ ድረስ ላያችሁልኝ እጅግ አድርጌ ነው የማመሰግነው። በጣም ነው መወዳችሁ። ቪዲዮ እስከ መጨረሻ ድረስ ሳታዩ እንኳን ደስ አለች ላላችሁኝ አመሰግናለሁ።